ስለ ብፁዕ አቡነ ገብርኤል መምህር አልተናገሩም። ሊቀ ማእምራን ዶክተር ዘበነ ለማ መልስ ሰጡ። ድንግል ማርያም ቤዛዊተ ዓለም ስንል ድንግል ማርያም ስጋዋን ቆርሳ ለመናፍሳ ፍሳ ቀራንዮ ተሰቅላ አዳነችን የሚል አንድ ቀን የኦርቶዶክስ አስተማሪ አስተምሮ አያውቅም። ትዝታው ሳሙኤል ስለ ጳጳሱ ተናገረ። የነበረውን ጭንቀት ነው የሚያሳያችሁ። የትም ቦታ ስንሄድ ነይኔ ካልተዘመረ በቃ የሆነ የጎደለ ነገር እንዳለ ነው ህዝቡም የሚሰማው ስለዚህ ቤዛ ነው ልጅሽ ለዓለም በሚለው ቀይረን ተቸግረን ያን ያደረግንበት ዘመን ትዝ ይለኛል። በቲክቶክ የምናቀ ወንድማችን ባሮክ የጳጳሱን መረጃ ሲያወጣም፣ ለምንድን ነው ግን በአቡነ ገብርኤል እንደዚህ የተገረማችሁት? ለምንድን ነው እንደዚህ የተደነቃችሁት? አቡነ ገብርኤል ማለት እኮ የመጡበት መንገድ የቤተ ክርስቲያናችን ቀኖና ተሽሮ ተጥሶ እንደሆነ እኔ ሳልሆን ብፁዕ አቡነ አብርሃም የተናገሩትና የመሰከሩት ጉዳይ ነው። ቤዛዊት ዓለም ድንገት ቤዛዊት ዓለም የምንላት በመስቀል ተሰቅላ አድናላለች እያልናደ ደግሞስ ቤዛ የሚለው ቃል ለተሰቀለ አካል ብቻ የሚሰጥ መጠሪያ አይደል? ምክንያቱም ቤዛ የሚለውን ቃል ትርጉም ካወቃችሁ በኋላ እንዲያውም ደግማችሁ ደጋግማችሁ ቤዛዊት ዓለም ድንግል ማርያም እያላችሁ ታመሰግኗት አላችሁ። የተወደዳችሁ ዴሰቦቻችን ኦርቶዶክስ እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ዛሬም በድጋሚ መረጃዎችን በስፋት ይዘን መተናል። በመረጃችን እንግዲህ የምንመለከተው የብፁዕ አቡነ ገብርኤልን ጉዳይ ይሆናል። መምህራን ምን አሉ የሚሉትን ሀሳቦች በድጋሚ እናነሳላችኋለን ታዲያ መረጃው አሁንም ወቅታዊና እጅግ ሊሰማ የሚገባው ስለሆነ ላይክና ሽር በማድረግ ትብብራችሁን አጋርነታችሁን በማሳየት ከጎናችን እንድትቆሙ በትህትና እየጠየቅን በቀጥታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋ ያስታለም ቅዱስ ሥላሴ ክብር ምስጋና ይድረሰው። እናቱ እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደ የማድረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰዎች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ክርስቶስ ተንሳ ሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም፣ እምይእዜሰ ኮነ ፍስሐ ወሰላም። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን እያልኩኝ በቀጥታ ወደ መረጃችን እናመራለን። በቲክቶክ የምናውቃቸው ወንድሞቻችን በኢዛቤት ዓለም ድንግል ስለመባሏ ልደተ ቃል በስፋት ተናግሯል። እስኪ ተከታተለን እንመለስ። እዛ አካባቢ ፍኖተ ጽድቅ ላይ ያለው ድግስ እኔ ለምን ለቤተ ክርስቲያን ረፍት እንደማይሰጣት አላውቅም። ያ ማህበር እውነቱን ለመናገር አሁን እኮ በቃ ከፋፈሉን እኮ ልክ ኦርቶዶክስ ክርስቶስ ቤዛ ነው እንደማትላድርገው እኮ በቃ ፒክቸር እያደረጉብን ያሉት እኮ በቃ እንደዚህ ስንከራከር ድንግል ማርያም አረ ቤዛዊት ዓለም ትባላለች ምትባልበት መንገድ በዚህ ነው ስንል ድሮም እነዚህ እኮ ጣዖት አምላኪ ናቸው፣ ፍጡር አምላኪ ናቸው። ብዙ ቤዛላቸው ስንልኮ በምክንያት ነው እየተባልን አሁን ያለ ስማችን ስም ሊሰጠን ነው። እንደው እስኪ በታሪክ ውስጥ እንደው ቤተ ክርስቲያን መቼ ነው እስኪ ከክርስቶስ ውጭ ለዚህ ጥያቄ ራሱ መልስ መስጠት ተገቢ ነው። ትምህርቱን ማስተማር ልክ ነው፣ አባታችን ትምህርቱን ማስተማር እኮ ልክ ነው። ግን እንደዛ ማለት ለምን አስፈለገ? እኛ ቤዛ ስንል ዲያቆን ያደረጋል በጋዝ በትክክል አስቀምጦት የለን። እኛ ቤዛ ስንል ለክርስቶስ ሲነገር ኦፍኮርስ የክርስቶስን ቤዛነት ድንግል ማርያም አትሰራውም፣ ቅዱስ ሚካኤል አይሰራም፣ ቅዱስ ገብርኤል አይሰራውም። የክርስቶስን የቤዛነት ስራ ብቸኛ የቤዛነት ስራ ነው፣ ሞቶ ዓለምን የማዳን ስራ ከዛ ውጪ ግን እመቤታችን የአምላክናት እንደመሆኗ ለምን ቤዛ ትባላለች ብሎ ማስረዳት ራሱን የቻለ ያን፣ ማለት ክርስቶስን ተክታለች ማለት አይደለም። ያ ማለት ቅዱስ ሚካኤል ክርስቶስን ተክቶታል ማለት አለ ሊተካ የማይችል ቤዛነት ነው ታው የክርስቶስ። ያ ማለት ግን እመቤታችንን ቤዛ ዓለም ከመባል ግን አያስቆማትም ነው። እና አባታችን ደስ ይላሉ። ከዚህ በፊት ያስተማሩትን ትምህርት ሰምቻለሁ። እውነቱን ለመናገር ደስ የሚል ትምህርት ሰምቻለሁ። ሊያውም ከዲያቆን ያረጋል አበጋዝ ጋር ሆኖ ያለፈው ዓመት ከዲያቆን ያረጋል አበጋዝ ጋሩ ነው። በክርስቶስ የማዳን ስራ፣ የማስታረቅ ስራ ላይ እለታ መጋቢት መድህን ያለምን ምክንያት በማድረግ ቆንጆ ትምህርት አስተምሯል። ስንነቅፍ በአንድ ድምፅስ አይደለም በጣም ብዙ ሰዎች እኛን አባት ዘርጥጣቸዋቸዋል። በጣም ያሳዝናል። እንግዲህ ከብፁ አቡነ ገብርኤል ጋር የተገናኙ ሀሳቦችን ነው በስፋት አሁንም ያነሱ ያሉት፣ እና ጥፋታቸው ምንድነው ይለናል። ትካት ልንመለስ ነይ ነይ እምዬ ማርያም ቤዛነሽ አሉል ዓለም እመቤታችን ቤዛ አይደላችን ቤዛ ልጇ ነው። አትደንግቱም። የዚህን ቪዲዮ ስህተት በአጭር ደቂቃ በጣም በቀላል መንገድ ላስረዳችሁ። እናንተ ቪዲዮ ላይክ እና ኮፒ ሊንክ አደርጉልኝ ብዙዎች ጋር እንዲደርስ፣ ኮሜንት ሴክሽን ላይም ደግሞ ቤዛዊተ ዓለም ድንግል ማርያም ብላችሁ ጽፉልኝ ደስ ይለኛል። እንግዲህ ብ አባታችን ቢያነሱት ሀሳብ ላይ በጣም በርካታ ቤተክርስቲያኒቷ ሊቃውንት በርካታ ቤተክርስቲያኒቷ ልጆች ሀሳቡ ልክ እንዳልሆነ ለማስረዳት በዚህ በቲክቶክም በፌስቡክም በተለያዩት ባላቸው የሶሻል ሚዲያ ፕላትፎርሞች ላይ ሁሉ ሪያክት እያደረጉ ይገኛሉ። አስተውላችሁ ማየታችሁ ትገኛላችሁ። በተመሳሳይ ሁኔታ ደግሞ በፕሮቴስታንት ዓለም ውስጥ ያሉት ወንድሞቻችን ይሄ ሁሉ ልክ አይደለም የሚለው ሀሳብ እየተነሳ ያለው ክርስቶስን ስለሰበኩ አሊያም ደግሞ ክርስቶስን አጉልተው ስለተናገሩ ነው የሚመስል ሀሳብም ደግሞ ሲያነሱ ለማስተዋል ሞክሬ ነበረ። በመጀመሪያ ደረጃ ከቤተ ክርስቲያኒቷ ሊቃውንቶችም ከቤተ ክርስቲያን ልጆችም እየተነሳ ያለው ሀሳብ ብፁዕ አባታችን ያስተላለፉት ሀሳብ እጅግ በጣም ሮንግ ነው። ቤተ ክርስቲያን ድንግል ማርያምን ቤዛዊት ዓለም ስትል ክርስቶስ ራሱን ቤዛ አድርጎ ላቀረበበት ወይም ደግሞ ከክርስቶስ ቤዛነት ጋር የሚስተያይ የሚተካከልና የሚወዳደር አይደለም። የድንግል ማርያም ቤዛነት ከክርስቶስ ጋር የሚታይ እንዳልሆነ አይደለም። አንድ ሊቀጳጳስ ይቅርና ተራ እንኳን የሚባል ባይኖር እንኳን እንደኔ አይነት ያለው ደቂቁ እንኳን በደንብ ይረዳዋልና፣ በሊቀ ጳጳስ ደረጃ ደግሞ ይሄንን እውነት እያወቀ ቤተክርስቲያኒቷ ማትለውን ቤተክርስቲያኒቷ ማታስተምረውም፣ ዘማሪዎቻችንም ነይ ነይ ምየ ማርያምን ቤዛዊት ዓለም ብለው ሲዘምሩ ቤዛነቷን ከክርስቶስ ቤዛነት ጋር አስተያይተው ሳይሆን ሁለት የማይገናኙ ርዕሶችን እኩል አድርገው አምጥተው ቤተክርስቲያኒቷ የማታስተምረውን ትምህርት እንደ ቤተክርስቲያን ትምህርት ተደርጎ ስለተነሳ ነው የሚል ሀሳብ ነው። ግን ደግሞ ሁሌ መታወቅ ያለበት አንድ ነገር እኛ የማትሳሳት ቤተክርስቲያን እንጂ የማይሳሳት አባት አለን ብለን አናውቅም። የማይሳሳት መምህር አለን ብለንም አናምንም። ስለዚህ መምህራን፣ ስለዚህ ሊቃነ ጳጳሳት፣ ስለዚህ ቅዱሱን ፓትርያርክ ጨምሮ ሊሳሳቱ ይችላሉ ግን ደግሞ በማትሳሳተዋ ቤተክርስቲያን መስመር እንዲይዙ ይደረጋል እንጂ የእነሱ ስህተት ቤተክርስቲያኒቷን ስህተት አያሰኛትም ማለት ነው። የማትሳሳት ቤተክርስቲያን እንጂ የማይሳሳት አባት የለም በማለት ነው እንግዲህ በስፋት ያስተማሩን፣ ደስም የሚል ምላሽ ነው። በዚህ አጋጣሚ እንግዲህ ብፁህ አባታችን ብፁህ አቡነ ገብርኤል በተለያዩ ወንድሞቻችን መልስ በርጌ ተሰጥቷቸዋል፣ ግን ደግሞ ክብረ ክህነትን በጠበቀ መልኩ ሊሆን ይገባል በእናስባለን። ወንድማችን ባሮክም እንዲህ ሲል ይነግረናል። ለምንድን ነው ግን በአቡነ ገብርኤል እንደዚህ የተገረማችሁት? ለምንድን ነው እንደዚህ የተደነቃችሁት? አቡነ ገብርኤል ማለት እኮ የመጡበት መንገድ የቤተ ክርስቲያናችን ቀኖና ተሽሮ ተጥሶ እንደሆነ እኔ ሳልሆን ብፁዕ አቡነ አብርሃም የተናገሩትና የመሰከሩት ጉዳይ ነው። ነገር ግን ያነሱት አጀንዳ ጥያቄ የፈጠረባችሁ ሰዎች አንድ ነገር ግን አስረግጠን ልንነግራችሁ ወይንም ደግሞ ልናስረዳችሁ እንሻለን እንወዳለን ለምሳሌ ለምሳሌ እኛ ኦርቶዶክሳውያን ባለማህተቦች ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስግደት ስንሰግድ በዚህ መልኩ እንሰግዳለን ልብ በሉ ለወላዲተ አምላክ አምላክን ለወለደች ለድንግል ማርያምም ስንሰግድ በተመሳሳይ መልኩ በዚሁ ልክ ደግሞ እንሰግዳለን ይህ ብቻ አይደለም። ለጻርቃን ለሰማእታትና ለመላእክት በዚሁ ልክ እንሰግዳለን። ነገር ግን ሰገድን ማለት ልባችን ላይ ለአምላክና ለጸጋ እንዲሁም ደግሞ ለአክብሮት የምንሰግደው ስግደት ግን ልባችን ላይ ነው ያለው። ስለዚህ እመቤታችን ወላዲት አምላክን ቤዛዊት ዓለም አልናት ማለት የክርስቶስን ቦታ ሰጠናት ማለት አይደለም። ነገር ግን በዚሁ አጋጣሚ ይህንን መልእክት ግን አድርሱልኝ ሁላችሁም ማለት ነው ገብሬልን የምናቀው መልእክትን ሲያረጋጋና ሲያጸና ነው። አውነ ገብሬልን የሚያክል ትልቅ ስሚ ሰው አያምሱ፣ አያናውጡ፣ አጀንዳ አይፍጠሩብን። በዚሁ አጋጣሚ ግን ሌላም ነገር የምጨምረው ነገር ይቺ አማናዊት ንጽሂት መንፈሳዊት ዓለም አቀፋዊት ሐዋርያዊት የሆነች ክርስቲያን ሊቃወንቶች አላት። በሚገባት ልክ በሚገባዎት ልክ በጣም ብዙ መልስ ሊቃውንቱ ስለሰጡ እኔ እዛ ላይ የምጨምረው ነገር ግን በፍጹም አይኖርም። ኦርቶዶክስያን እመቤታችንን ቤዛዊት ዓለምን እንበላት፣ ጠላት ይቃጠል። ሁላችሁም ኮሜንት ላይ ወላዲት አምላክን ቤዛዊት ማርያም፣ ቤዛዊት ማርያም፣ ቤዛዊት ማርያም እያለን እንጻፍ። ሊቃውንቶቻችን በርካታ መምህራኖቻችን በዚህ ጉዳይ ላይ መልስ ሰጥተዋል። እስቲ በድጋሚ ሊቀ ማእምራን ዶክተር ቀቺ ዘበነ ለማ ደግሞ በይዛዊት ዓለም ትባላለች በማለት ሰፋ አድርገው ተንትነውታል። እስቲ ተከታትለን እንመለስ። ድንግል ማርያም በይዛዊት ዓለም ስንል ድንግል ማርያም ስጋዋን ቆርሳ ለመናፍሳ ፍሳ ቀረነት ተሰቅላ አዳነችን የሚል አንድ ቀን የኦርቶዶክስ አስተማሪ አስተምሮ አያውቅም። አልተጻፈም። ቤዛዊት ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው። ኔ ጌታ በደንብ ነው እንጂ የምትባለው። ወላዲተ አምላክ ተብላ እመቤታችን የምትጠሯ፣ ቤዛዊት ዓለም ተብላ እንዴት እንደምትጠራ እንመለከታለን። መጀመሪያ ግን ፍጡራን ቤዛ መባል ይችላሉ? አይችሉም? ይችላሉ። እንዴት? ቤዛ ምንድን ነው? አይደለም። ፍጡራን ቤዛ ተብሎ እቃ ቤዛ ተብሎ ይጠራል። በነገራችን ላይ ቅድም ያልኳቸው ለምሳሌ ጫማ ቤዛ ተብሎ ይጠራል። ጫማ ለማን ነው ቤዛ የሚሆነው? ለእግር ነው ቤዛ የሚሆነው። ፍጡራን አብርሃም ቤዛ መባል ይችላሉ? ይችላል። ይስሐቅ ይችላል። ያዕቆብ ይችላል። ዮሴፍ ይችላል። ሁሉም ይችላሉ። ቅዱሳን ቤዛ ይሆናሉ። በምን መንገድ ነው ቤዛ የሚሆኑት? ቀራን ነው የተሰቀለው ብለን አናቅም። አታታሉ፣ ህዝቡንም አታወናብዱት ብሎ የሚያቅ የለም። ግን በምን መንገድ ነው የሚለውን ደሞ ማወቅና መረዳት እጅግ ትልቅ ነገር ነው ዮሴፍ ቤዛ አድርጎ ላከኝ ይላቸዋል ወንድሞቹን ለእናንተ ቤዛ አድርጎ አስቀድሞ ላከኝ ነው የሚለው ሙሴን ቤዛ ፈራጅ አድርጎ ሾሞታል ስለዚህ ቤዛ የሚለው ትርጉም በምን አይነት መልክ እንደሚሄድ እንዴት እንደሚተረጎም እነዚህ ነገሮች ሁሉ ተመልክቶ ለእኛ ለሁላችን ለምእመናን ደግሞ መገረፍ ሲገባን ተገርፎ መሞት ሲገባን ሞቶ የእኛን መከራ ወስዶ በቀራንዮ አደባባይ ላይ ተሰቅሎ ቤዛ መድኃኒት የሆነን ደግሞ ከመርገመ ሥጋ ከመርገመ ነፍስ የዳነው በኢየሱስ ክርስቶስ ነው። በሌላ በማንም አልዳነም። ይሄ ቤዛነት ነው። እሱ መቼም እርግጠኛ ነኝ ውዳሴ ማርያም ደግሞ የሚውል ሰው መልካ ማርያም መልካ ኢየሱስ ደግሞ የሚውል ሰው የቤተክርስቲያንን ሚስጥር የሚያቅሰው እመቤታችን ቤዛዊ ዓለም አትባልም ብሎ ካስተማረ ድፍረት ነው። አሁን መስቀል ቤዛ ነን ብለን ስንል መስቀል ራሱ ተሰቀለ ማለት አይደለም። መስቀል ግን ለእኛ ቤዛ ሆነ ስንል ምን ሆነ? ዋጋ ሆነ፣ ምክንያተ ድኅን ሆነ። ኢየሱስ መስቀል ላይ ተሰቅሎ ደሙን አፍሶ አዳነን። ስለዚህ መስቀልን እንወደዋለን፣ መስቀልን እናከብረዋለን። መስቀል ቤዛችን እንለዋለን፣ መስቀል ኃይላችን እንለዋለን፣ መስቀል የነፍሳችን መዳኛ ሁሉ እኮ እንለዋለን። ኦርቶዶክስ ይሄ ነው ተዋህዶ ይሄ ነው። ስለዚህ በዚህ መልክ ድንግል ማርያምን ቤዛዊተ ዓለም ማለት አይቻልም የሚል ትምህርት በእውነት እንዲህ አይነት ትምህርት የሰጠ ሰው ሊታረምና ይቅርታ ሊልም የሚገባው ይመስለኛል። ታዲያም መቤታችን ከሰው ሁሉ ወገን ተለይታ ምክንያት ተድህን ስትሆን ቤዛዊተ ዓለም እንላታለን። እንደሷ ያለኮ ማንም ስለሌለ ነው። ቤዛዊተ ዓለም ደግሞ ምናት እሷን በተለየ መልክ ያያችሁ ስለ እኛ ፈንታ ንጹህ ሆና የቀረበች ቤዛችን መመኪያችን ድንግል ማርያም ናት እኮ። ለዚህ ነው ቤዛዊት ዓለም ናት። ስለ እኛ ቆሸሽን፣ አደፍን፣ ንጽሕት ሆና ግን የተገኘ ዘር እሷ ናት። ባለፈውም በእመቤታችን ንጽህና የተለያየ ነገሮች ሲነሱ አይቻለሁ። እዚህም ወደ ካሊፎርኒያ አካባቢ ብዙ ሰዎች ሲሳሳቱ በእንግሊዝኛውን በምኑም አይቻለሁ። የእመቤታችን ንጽህና ለማጉደፍ የሚነሳ ትውልድ እንዳለ አውቃለሁ። ከዚህ በፊትም አይተናል፤ ወደፊትም በደንብ እንማራለን። እና እመቤታችን እኮ አባ ሕርያቆስ ምናለ እግዚአብሔር ከሰማይ ሆኖ ተመለከተ አሸተተ እንዳንቺ ያለ አላገኘም አላት እኮ ቤዛ ናት እመቤታችን ልበ አምላክ ዳዊት በመዝሙር በረከቱ ይደርብንና መዝሙር 44 ላይ የሚናገረው ቃል ምንድን ነው እስመ ፈተወ ንጉሥ ሥነኪ ይላታል እኮ ንጉሱ ንጉሥ ውበትሽን ወደደ ቤዛ የሆነችው ለኛ እርሷ ናት? ተመልከቱ። ቤዛዊት ዓለም ስንላት ቤታችን ምክንያት ዲህን መሆኗል፣ አማላጅ መሆኗል፣ በእኛ ፈንታ ንጹሕ ሆና የተገኘች የእኛ መመኪያ የምንላል መላእክት ትህታችን የሚሏት ህቶ ሙለ ነቢያት ትንቢታችን የሚሏት ትንቢቶ ሙለ ነቢያት ሐዋርያት ሞገሳቸው ስብከታቸው ሞገሰ ስብከቶ ሙለ ሐዋርያት እሞ የተባለች የሰማይታት እናት የተባለች የኔና የናንተ ሁሉ እናት መቤታችን ቤዛዊተ ሁሉ ዓለም ትባላለች። አንዳንድ ጊዜ ተማር እንበላችሁ ከነዛ ከእናቶቻችን እንኳ ከሚያውቁት አንሳችሁ እንዳትገኙ ጥንቃቄ ያስፈልጋል። እንዴ ዝም ብሎ የሚባል ነገር የለም። ቤተክርስቲያናችን ጥርት ያለ ጥንቅቅ ያለ ትምህርት አላት። ስለዚህ ኢየሱስ ብቻ ነው ቤዛ የሚባለው ድንግል ማርያም አትባልም የሚል አስተምሮ ቢኖር አይ፣ ሌላ ቀርቶ ጫማም ተብሏል። በግም ተብሏል። ጋሻም ተብሏል። ደስ የሚያሰኝ ትንታኔ በመምህራኖቻችን የተሰጠ የሚገኘው። እምቤታችን ስሟ ብቻ አይደለም ቤዛዊት ዓለም የምትባለው ቤተ ክርስቲያን እንኳን ቤተ ክርስቲያን ቤተ ክርስቲያን ሰይማ በድንግል ማርያም ቤዛዊት ዓለም የሚል ቤተ ክርስቲያን እንዳለ ምን ያሎቻችሁ ታውቃላቸው። እስኪ እሱን ህየትና እንዴት ነው ያለ የሚለው ተካትለን እንመለስ። እዚህ የሚያግዘኛል ኪዳነ ምሕረት ሙሉ ስሟ ቤዛዊት ዓለም ነው። ቤዛዊት ቤዛዊት ዓለም ቅድስት ኪዳነ ምሕረት ቤተ ክርስቲያን። አ ይሄን ስንል አንዳንዱ ይነስራዋል 380 አመተ ምህረት ላይ በነበሩት በነ ሄልቬዲያስ ትምህርት በነሱ ሄራሲ እንዳትወሰን ለነ ሄልቬዲያ እነ ሴንት ጀሮ ቅዱስ ጀሮ አስደናቂ አስደናቂ መልሶች ሰጥተው ነው ያለፉት። ያ ደግሞ በዚህ ትውልድ ያለ ተነው መከራው ብዙ ነገሮች አስቸጋሪዎች ናቸው ቅዱስ ጎርጎሪዎስ ዘኑሲስ ምን ይላል መሰላችሁ የክርስትና ዘውዱ ከክፉ ትምህርቶች መጠንቀቅ ነው ይለናል ቤዛዊት ዓለም ስንል ይነስራቸዋል በቃ ደምደም ይሸታቸዋል አንዱ የመናፍቃን ፓስተር ምን አይነት ጥያቄ ያቀረበልኝ መሰላችሁ ድንግል ማርያምን ቤዛዊት ዓለም እያላችሁ ታመሰግኗታላችሁ? የዓለም ቤዛ ግን በመስቀል ላይ የተሰቀለው ክርስቶስ ብቻ ነው አለ ይሄ ሲጀመር የአማርኛን ትርጉም ካለማወቅ የተነሳ ቤዛዊት ዓለም የምንላት በመስቀል ተሰቅላ አድናላለች እያልን አደለ? ደግሞስ ቤዛ የሚለው ቃል ለተሰቀለ አካል ብቻ የሚሰጥ መጠሪያ አይደለም። ምክንያቱም ቤዛ የሚለውን ቃል ትርጉም ካወቃችሁ በኋላ እንዲያውም ደግማችሁ ደጋግማችሁ ቤዛዊት ዓለም ድንግል ማርያም እያላችሁ ታመሰግኗታላችሁ። አለቃ ኪዳነ ወልድ ክፍሌ የጻፉት የአማርኛ መዝገበ ቃላት ላይ ቤዛ ማለት በቁሙ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ አላፊ፣ ተያዥ፣ ዋቢ፣ ዋስ፣ መድህን ማለት ነው ይላል። ቤዛ የሚለው ቃል አንዱ ትርጉሙ ምንድን ነው? ዋስ ማለት ነው። ወይንም ደግሞ ምትክ ማለት ነው። ከምናረጋግጥባቸው ነገሮች አንዱ ክርስቶስን ስንጠራ ዳግማዊ አዳም እንለዋለን። የአዳም ምን ማለት ነው? ምትክ ማለት ድንግል ማርያምን ደግሞ ዳግሚት ሔዋን እንላታለን። የማን ምትክ ስለሆነች? የሔዋን ምትክ ስለሆነች። ከሔዋን ግን በጣም ትለያለች። ሊቁ አባ ጊዮርጊስ ዘጋስጫ ምን ይላል መሰላችሁ? ሔዋን በኃጢአቷ ምክንያት ሙሉ ድንግልናዋን አጣችላል። ድንግል ማርያም ደግሞ በሐዲስ ኪዳን ዘመን ሙሉ ድንግልና አስመለሰችልን ይላል። ማረጋገጫ ወደ መጽሐፍ ቅዱስ እንሄድ። አሁን የመንፍቅናው ዓለም ሰዎች ዶ ቤዛዊተ ዓለም ስንል ይነስራቸዋል፣ በቃ ደምደም ይሸታቸዋል። በጣም ይገርም። እንኳን ድንግል ማርያምና ሙሴ እኮ በመጽሐፍ ቤዛ ተብሏል። የሐዋርያት ሥራ ምዕራፍ 7 ቁጥር 35 ይህንን ሙሴን በቁጥቋጦ ውስጥ በታየው በመላእኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴ ቤዛ ሆኖ ተላከ ማለት በመስቀል ላይ ተሰቅሎ ተንጠልጥሎ ደሙን አፈሰሰ ማለት አይደለም። ለእስራኤላውያን ምትክ ሆኖ ከእግዚአብሔር ጋር ይነጋገር ነበር ማለት ነው። ድንግል ማርያምንም ምትክ ስንላት በመስቀል ላይ ተሰቅላለች እያልን ሳይሆን ለማን ምትክ ሆናለች እያልን ነው። ለሄዋን ማለት። መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ የአሁኑ ደግሞ በጣም ይደንቃል። ለሰው ነፍስ ቤዛው ሀብቱ ነው ይላል። ገንዘብ ተሰቅሎ አድኖናል ማለት ነው? ቤዛ ስንል ሰው ገንዘቡን በአግባቡ ከተጠቀመበት በገንዘቡ ሰው መጽደቅ ይችላል ማለት ነው። ስለዚህ ዋጋ የምናገኝበት ምክንያት ማለት ነው። መንግስተ ሰማያት እንኖርስ ደግሞ ምክንያት አድርጎ በምድር ላይ ክርስቶስን ያገኘንባት ምክንያት ማናት? ድንግል ማርያም ናት ስለዚህ ቤዛ ስንላት የመዳናችን ዋስ ማለት ነው ክብርና ምስጋና ለስም አጠራረ ዋሳችን ሆነች ይሄ ይደንቃችኋል እንዴ ሶሎሞን እንዲህ ይለናል ኧረ መጽሐፈ ምሳሌ ምዕራፍ 21 ቁጥር 18 ላይ ሀጥዕ የጻድቅ ቤዛ ነው ይላል ሀጥዕ ለጻድቅ እንዴት ቤዛው ይሆናል ለምንድን ይሄ ተባለ አንድ ሀጥዕን መመለስ የሚችል ክርስቲያን ካለ እንደሚጸድቀው ሁሉ ምክንያት እንደሚሆነው ሁሉ ድንግል ማርያምን ደግሞ ቤዛ ናት ስንል ለመዳናችን ምናችን ናት እያልን ነው፣ ምክንያት ናት እያልን ነው። እንግዲህ ከብፁነታቸው ከብፁ አቡነ ገብርኤል ጋር የተገናኙ በርካታ ሀሳቦች ናቸው የተነሱ የሚገኙት እና በጣም ብዙ ሀሳቦች ተነሷል። በነገራችን ላይ ይሄ ብቻ አይደለም የተነሱ ሀሳብ ትንሳ ሳሙኤል እንዴት ሲያላግጥ እንደነበረ እስቲ እሱን ደግሞ ላሳያቸው። እምየ ማርያም በዛንሽ አሉ ለዓለም እመቤታችን፣ ቤዛ በዛ ቤዛ ልጇ ነው፣ አትረንግጡ፣ ቤዛ ልጇ ነው። ነይ ነይ ቤዛነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጣጥቅ ደሳውት ኢብራሂም ምራፍ እኛ የሚገርማችሁ ነይኔ የምዬ ማርያም የሚለው መዝሙር በተለይ በጣም ወንጌል እየበራልን የገባን ሲመጣ እዛው ሆነን ምን ማለት ጀመርን፣ ነይኔ የምዬ ማለት ካልዘመርን አይለቁንም፣ እናቀዋለን። ሶ ነይኔ የምዬ ማርያም፣ ቤዛ ነው ልጅሽ ለዓለም አይገናኝም። ያው ማለት ነይኔ እያሉ ማርያምን እየጠሩ ቤዛ ነው ልጅሽ ለዓለም፣ ምንም የሚያገናኘው ነገር የለም ግን የነበረውን ጭንቀት ነው የሚያሳያችሁ። የትም ቦታ ስንሄድ ነይነ የሚዬ ካልተዘመረ በቃ የሆነ የጎደለ ነገር እንዳለ ነው ህዝቡ የሚሰማው። ስለዚህ ቤዛ ነው ልጅሽ ለዓለም በሚለው ቀይረን፣ ተቸግረን ያን ያደረግንበት ዘመን ትዝ ይለኛል። እንደሱም ሆነ እኮ አያምኑንም። ለካም አያምኑን፣ ግንባራችን ላይ የእግዚአብሔር መንፈስ አየው አሳዳጁ ሰውዬ ልብ ውስጥ የሚሰራው እርኩስ መንፈስ በእኔ ልብ ውስጥ የሚሰራውን የእግዚአብሔርን መንፈስና የሚገልጠውን ወንጌል ያቀዋል። ስለዚህ ጠላት የሚሆነኝ እኮ ሰውዬው እኮ ብቻ አይደለም በሰውዬው ውስጥ የሚሰራው መንፈስ ነው። ምቀኛ፣ ለክርስቶስ ተቃዋሚ የሆነ መንፈስ ነው። ኢየሱስን ነው የሚቃወሙ። አዮ በዛ ሰው ውስጥ ተደብቆ የሚቃወሙ ማንን ነው? ወንጌልን ነው፣ ኢየሱስን ነው የሚቃወመው። ለዚህ እኮ ነው የክርስቶስ ተቃዋሚ መንፈስ የሚለው። ከ ይሄንን አሁን እኚህ ሰውዬ ምን አለ በለኝ ሲያሳድዷቸው ታያለህ። ምን አለ በለኝ፣ ይሄን ይህን እየሰበቀ ነው፣ ጦሩን እየሰበቀ በምን ላጥምዳቸው እያለ እየፈለገ ነው። በምን እናግኛቸው፣ በምን እንጣላቸው እንግዲህ ያው ትዝታም አፉን ከፍቷል፣ እድል ስለተሰጠው ነው። ግን ደግሞ ለዚህም መልስ ይሰጧል። በእርግጥ ለነገሩ ለእንደነዚህ አካላት መልስ መሰጥም የሚያስፈልግ አይደለም። ብቻ በአጠቃላይ የብጹእ አቡነ ገብርኤል ጉዳይ ምናልባት በሊቃውንት ጉባኤ ካልሆነ በቅዱስ ሲኖዶስ ወይ ደግሞ በቋሚ ሲኖዶስ ይታያል ብለን እናስባለን። እንደ ደረሰን ግን መረጃዎችን ለእናንተ የምናቀርብ ይሆናል። ወንድማችሁ ልውል መብራቱ ነኝ። አሮሴ የእናንተ መኛም ነው። ሰብስክራይብ ና ሼር በማድረግ መረጃው ለመላው ዓለም አዳርሱ። በቀጣይ የቪዲዮ መረጃ እመለሳለሁ። ክብር ምስጋኔ ለአብ፣ ክብር ምስጋኔ ለወልድ፣ ክብር ምስጋኔ ለመንፈስ ቅዱስ አንድ አምላክ አሜን።